ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የቻናላችን ውድ ቤተሰቦች፣ እንደተለመደው ዛሬ ሰኔ 21 ከተሰሙ እጅግ ቁልፍ ሀገራዊ ዜናዎች መሀል ትኩስና ቁልፍ የሆኑትን መራርጠን ይዘንላችሁ ቀርበናል። በዛሬ ክፍለ ጊዜያችን ከአማራ ፋኖ ብሔራዊ ኃይሎች በኩል ለተለያዩ የአማራ ክልል ከተሞች ነዋሪዎች የተላለፉ የማስጠንቀቂያ መልእክቶችንና የተሰሙ የድል ዜናዎችን አጠናቅረንላችኋል። የትኞቹ ከተሞች በማስጠንቀቂያ ስር እንደሚገኙም እንዳስሳለን። የኢትዮጵያ ብሔራዊ ብሔራዊ ባንክ መክሰሩ የህዝብ ተወካዮች ምክር ቤትን አጨቃጭቋል። የነዳጅ አቅርቦትና ችንቻሮ ዋጋ ጉዳይም እንዲሁ ትኩስ መነጋገሪያ ነበር። እነኚህንና ሌሎችንም ጉዳዮች በዝርዝር ለማድመጥ አብረውን ይቆዩ ስንል በአክብሮት እንጋብዛለን። በዚሁ አጋጣሚ ዜናዎችን በውብ ጥልቀት ለሚመለከተው ለኒውስ ዳይቭ የመረጃ ቻናል አዲስ የሆናችሁ አድማጮቻችን ሰብስክራይብ በማድረግ ቤተሰብነታችሁን እንድትመሰርቱ ቀድማችሁ ቤተሰብ የሆናችሁም ላይክና ሼር እያደረጋችሁ ድጋፍና ቤተሰባዊነታችሁን እንድታጠ ነክሩ አክብረን እንጠይቃለን። አሁን ወደ ዜናዎቹ እንለፍ። ከቀናት በፊት በባህር ዳር ከተማ ተይዞ በደህንነት ኃይሎች ቁጥጥር ስር ውሎ የሚገኘው ዶክተር ዳንኤል ፈንታነህ በትናንትናው ዕለት ፍርድ ቤት ቀርቦ ክሱ እንደተደመጠ ተሰምቷል። የጤና ባለሙያዎችን ስራ ማቆም አድማ በማነሳሳት በማስተባበርና በማቀጣጠል ሐኪሙ ሲከሰስ ፍርድ ቤቱ ጉዳዩን ለማጣራት የአምስት ቀን ጊዜን ለአቃቤ ሕጉ ችሯል። ዶክተር ዳንኤል ፈንታነህ በባህር ዳር ዩኒቨርሲቲ ውስጥ የማፀንና ስንስ ስፔሻሊቲ ዲፓርትመንት ሬዚደንት የነበረ የጤና ባለሙያ ሲሆን በግንቦት ወር ተጀምሮ ተፋፍሞ በቀጠለው እና ብዙ ንግግሮችን አስነስቶ በነበረው የመላ ኢትዮጵያውያን የጤና ባለሙያዎች ንቅናቄ ውስጥ በነበረው ቁልፍ ሚና ስሙ ተጠቃሽ እንደነበር ይታወቃል። ፖሊስ በፍርድ ቤቱ ፊት ክሱን ሲያሰማ ሐኪሙ በመራውና ባስተባበረው የስራ ማቆም አድማ ምክንያት የታካሚዎች ህይወት አልፏል የሚል ውንጀላ ተካቶ ተደምጧል። ፍርድ ቤቱም ህይወታቸው አልፈዋል ከተባሉ ታካሚዎች ጋር የዶክተር ዳንኤል ፈንታሁን ጉዳይ እንዴት በቀጥታ እንደሚገናኝ በማስረጃ አስደግፎ ለማረጋገጥ አምስት ቀናትን ለመርመ ተጨማሪ ፖሊስ ሰጥቷል። ዶክተር ዳንኤል ፈንታነህን በፍርድ ቤት ፊት ባቀረበው ቅሬታ አሁን ታፍኖ ከሚገኝበት ከአስራ ሶስተኛ ፖሊስ ጣቢያ ወጥቶ ወደ ሰባት አሚት ማቆያ ጣቢያ እንዲዛወር ጥያቄ ያቀረበ ሲሆን ይህም በአሁን ጊዜ ከሌሎች አስራ ስድስት እስረኞች ጋር በአንድ ክፍል ውስጥ ታጉሮ እንደሚገኝ አሳውቋል። በዚህ ጉዳይ ላይ ፍርድ ቤቱ የሰጠው መልስ ለማወቅ ባይቻልም ዶክተር ዳንኤል ፈንታነህ አሊያም ዶክተር ደቦል በፖሊስ ቁጥጥር ስር እንዳለ ፖሊስ ምርመራውን እንዲያደርግ መወሰኑ ታውቋል። ዶክተር ደቦል ወይም ዶክተር ዳንኤል ፈንታነህ የ ጤና ባለሙያዎቹ ንቅናቄ ከተጀመረበት ጊዜ አንስቶ ፌስቡክን በመሳሰሉ ማህበራዊ መገናኛዎች በኩል ስለ ጉዳዩ የጠራ መረዳት እንዲኖርና የንቅናቄው ወይም የስራ ማቆም አድማው ቀጥተኛ ግብ አቅጣጫ እንዲይዝ የበኩሉን የሀሳብ አስተዋጽኦ በማድረግ ይታወቃል። ዶክተር ደቦል የሚለው የማህበራዊ ሚዲያ መለያው ከንቅናቄው መጣጣፍ በኋላ ከፍተኛ እውቅናን እንዳተረፈ ሲታወቅ፣ በራሱ ተቋም ውስጥ ለሚገኙና በመላው ሀገሪቱ ንቅናቄውን ተቀላቅለው ለነበሩ የስራ ባልደረቦቹና የሙያ አጋሮቹ ማበረታቻዎች ሰዎችን በመለገስና የንቅናቄውን ቅንጅት አጥብቆ በመስበክ ይታወሳል። የጤና ባለሙያው ያለበትን የኑሮ ጥያቄዎች፣ የሙያ ጎዶሎቹንና ፈተናዎቹን ጥልቀት፣ የመንግስትና የጤና ሚኒስትር ባለስልጣናትን ቸልተኝነት፣ እንዲሁም የመሪዎችን መርህ አልባ መሆን እናም በሀገሪቱ ስለሰፈነው የመልካም አስተዳደር ጉድለት፣ ስለ መብቶች መጣስና ኢፍትሐዊነት መንሰራፋት ውይይቶችን በማንስነሳትና ጠንካራ አስተያየቶችን በማጋራት የብዙዎችን ቀልብ የሳበ የጤና ባለሙያ እንደነበር ማስታወስ ይቻላል። በአሁን ጊዜ በመንግስት ቁጥጥር ስር ውለው በሽብርና በቸልተኝነት የነፍስ ማለፍ ማስከተል በሚሉና አመፅና አድማን በመቀስቀስ ከተከሰሱ የጤና ባለሙያዎች ጋር አብሮ የሚታየው የዶክተር ዳንኤል ፈንታሁን ወይም ዶክተር ደቦል ጉዳይ የዓለም አቀፍ ሰብአዊ መብት ተከራካሪዎችን ሳይቀር ቀልብ የሳበና በርካታ ውይይቶችን በዓለም አቀፍ ደረጃ እያስተናገደ የሚገኝ እንደሆነ ይታወቃል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ስር የሚገኘው የሜጀር ጄኔራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር ዛሬ ሰኔ 21 ቀን 2017 ዓ.ም ሊሰማ ይገባል ያለውን የማስጠንቀቂያ መልእክት አስተላልፏል። መልእክቱም እንደሚከተለው ይነበባል። የአደባባይ ወንጀለኛው፣ ጨፍጫፊው፣ ገዳዩ፣ በጅምላ ቀባሪው፣ አፈናቃዩ፣ ዘራፊው፣ ሃይማኖት የለሹና ሃይማኖተኞችን የሚያሳድደው የብልጽግና ስርዓት ሁሉም እንደሚያውቀው ወደ መንበረ ስልጣኑ ከመጣበት ጊዜ ጀምሮ በአማራ ህዝብና ሃይማኖቱ ላይ ያነጣጠረ ግፍና በደል ሲያደርስ ቆይቷል። አሁንም ይህ ስርዓት አማራ እንደ ህዝብ ሳይቆጠር በየሄደበት በማንነቱ እንዲያፍር፣ እንዲሸማቀቅ፣ እንዳይኖር ተገዷል፣ ተፈናቅሏል፣ ሀብትና ንብረቱንም ተቀምቷል። የሃይማኖት አባቶቹም ታርደዋል፣ የቤተ እምነቶቹም ተቃጥለዋል። ይህ በእንዲህ አይቀጥልም በማለት የአማራ ህዝብ አትግደሉኝ፣ አታፈናቅሉኝ፣ ሃይማኖቴን አትንኩ ብሎ ወጥቶ አብይ መራሹን ብልጽግናን በማሽመድመድ ላይ እንደሚገኝም የታወቀ ነው። አለሁ አልሞትኩም፣ መንበረ ስልጣኔም አለ ለማለት ከሰሞኑ የብልጽግናው አመራር ስሙን ለማደስና ማህበረሰቡ ከእኔ ጋር ነው ብሎ ለካድሬዎቹ ለማሳመኛነት ሊጠቀም ስኳር ዘይትና ማዳበሪያ ልስጣችሁ በሚል የልጅነት ማታለያ ተጠቅሞ በርካታ አርሶ አደሮችንና የከተሜውን ነዋሪ ደግፉኝ እያለ ሰልፍ መጥራቱንም ሰምተናል ብሏል። ነገር ግን ከአሁን በፊት የጠራቸው የድጋፍ ሰልፎችም በሁሉም ቀጠናዎች ማለት ነው በአማራ ፋኖ የቁርጥ ቀን ልጆች አፍሮና ተዋርዶ ተመልሷል ከፍተኛ ኪሳራም ደርሶበታል። ከወደቁ ወዲያ መንፈራገጥ ጀርባን ለመምለጥ የሆነበት ብልጽግና ዛሬ ደግሞ በዘጋላ ገዳም የሚገኙ አባቶችን ዳዊት እንዳንጠለጠሉ ከባዕታቸው በሰይፍና በጥይት መረሸናቸው ያልታየ የግፍ ጥላቸው በዓለም በቃኝ ብለው ሞትን በናቁ መናንያን ላይ ያደረሰው መጠነ ሰፊ ጭፍጨፋውን ለማስቀየስና አጀንዳ ለማስቀየር አስቦ እሁድ ሰኔ 22 ቀን 2017 ዓ ም በአማራ ምድር ላይ በግዳጅ ሰልፍ ጠርቶ መገኘቱ ለምሳሌም በደብረ ታቦር መካን ኢየሱስ አንዳ ቤት ወረታና አንበሳሜ የደግፉኝ ሰልፍ እንደሚያደርግ መረጃዎች ተሰምተዋል። ስለሆነም ይህንን የጅልነት ጥሪ ሰምቶ ለድጋፍ የሚወጣና ፋኖን የሚያጥላላ መፈክር ይዞ የሚሰለፍ በተሰዉት ሰማዕታት አባቶቻችን ደም የሚቀልድና የሚሳለቅ ነውና በሰልፉ የምትሰለፉ፣ ሀሳብ የምትሰጡ፣ የምትቀሰቅሱና የምታስፈራሩ ግለሰብና ማህበራት ካላችሁ በዕለቱ በሚወሰደው ፈጣን እርምጃ ለሚደርስ ባችሁ ጉዳት የጉና ክፍለ ጦር ኃላፊነቱን የማይወስድ እንደሆነ እወቁ ሲል መግለጫው ተደምጧል። እንዲሁ በተመሳሳይ ከንጉሥ ተክለ ሃይማኖት ብርጌድ የተሰጠ ሌላ ማስጠንቀቂያም ተሰምቷል። በዚህም ደብረ ማርቆስ ከተማ አስተዳደር ውስጥ የሚገኘው የብልጽግና ወንበር አስጠባቂ የጅሎች ስብስብ እሁድ ደብረ ማርቆስ ከተማ ላይ ሰልፍ መጥራቱን ከውስጥ አርበኞች መረጃው እንደተሰማ በማሳወቅ ይህ ወቅት ደጋፊያችንና ጠላታችንን የምንለይበት ሰዓት ነው ሲል ብርጌዱ አሳውቋል። ስለዚህም የተከበርከው የደብረ ማርቆስና አካባቢው ማህበረሰብ ሰልፍ በተጠራበት ቀን እሁድ ማለትም ሰኔ 22 2017 ዓ ም ላይ በሰልፉ ባለመገኘት የተለመደውን ወገናዊ ድጋፍን እንድታሳይና ራስህን ካላስፈላጊ ጉዳት እንድትጠብቅ ከወዲሁ እናሳስባለን ብለዋል። በተደጋጋሚ ማሳሰቢያዎችንና ማስጠንቀቂያዎችን ብንሰጣችሁም ጆሮ ዳባ ልበስ ላላችሁ የመዘጋጃና የገቢዎች ቢሮ ሰራተኞች በሙሉ አሁን ላይ በደብረ ማርቆስ ከተማ ውስጥ የከተማ ቦታ ልትመሩ እንደሆነ መረጃዎቹ ደርሰውናል። ይህንን ድርጊታችሁን የማታቆሙ ከሆነ በእያንዳንዳችሁ ሰራተኞች ላይ የማያዳግም እርምጃ የምንወስድ መሆኑን እናሳውቃለን ብሏል። አሁን ላይ ከመንግስት የከተማ ቦታ በምንም አይነት መንገድ የምትቀበሉ የከተማችን ነዋሪዎች በሙሉ ፋኖ ወደ ትግል ከገባ ጀምሮ ያገኛችሁት ቦታ ህጋዊ ስለማይሆን ራሳችሁን ካላስፈላጊ ወጪ ታደጉም ብሏል። ይህ ሳይሆን ቀርቶ በሰርጎ ገቦችና በምንሰነዝረው ሁሉን አቀፍ ጥቃት ለሚደርሰው ማንኛውም ጉዳት ግን የተክለሃይማኖት ብርጌድ ኃላፊነት የማይወስድ መሆኑን ከወዲሁ ማሳ ወቅ እንወዳለን ሲል የንጉሥ ተክለ ሃይማኖት ብርጌድ ሰኔ 20 2017 ዓ ም ባወጣው ጥብቅ ማሳሰቢያ አረጋግጧል። እዚሁ ጋር በተገናኘ ሌላም ዜና ዛሬ ሰኔ 21 2017 ዓ.ም ላይ በባህር ዳር ከተማ ገጠር መንገድ ጀርባ ካለው ገበያ ላይ ጉልት የሚሸጡ ግለሰቦችን እየዞሩ ነገ ሰላማዊ ሰልፍ ስላለ ጠዋት ባታ ቀበሌ እንድትገኙ፣ የማትገኙ ከሆነ ግን የምትሸጡበትን የገበያ ቦታ ነጥቀን ለሌላ እንሰጣለን በማለት እየዛቱ እንደሚገኙ ተሰምቷል። ከወራቶች በፊት የሴፍትኔት ተጠቃሚዎችንና አንዳንድ ግንዛቤ የሌላቸውን ሰዎች በግድ አስወጥተው ፋኖች በተለያየ ቦታ ቦምቦችን አፈንድተው ሰልፉ የተበተነና በግለሰቦች ላይም ጉዳት ደርሶ የነበር መሆኑ ይታወሳል። አሁንም እየሰሩ ያለው ነገር ሰዎችን በማስፈራራት ለማሰለፍ ለአለቆቻቸው አለን ለማለት እየሞከሩ እንደሆነ ታውቋል። ይህን ስራ የሚሰሩት ከስምንት እስከ አስር የሚሆኑ ጥምባንሳ ሚሊሻዎች ታጅበው ማን አለብኝ ብለው የባታ ቀበሌ አስተዳዳሪ አቶ ሙሉቀንና የጣና ክፍለ ከተማ ደንብ ጽህፈት ቤት ኃላፊ አቶ ታከለ የተባሉ ወሮበሎች ናቸው ሲባል፣ እነዚህ ክለዘቦች ዘቦች ከዚህ በፊት ዮሐንስ ከተባለ የሰላምና ደህንነት ኃላፊ ጋር በሰሩት የመረጃና የስለላ ስራ የተሻለ አፈጻጸም አላቸው ተብለው በዘራፊው ስብስብ ማበረታቻ እንዲሆናቸው የተሰጣቸው ከፍተኛ ስልጣን ነውም ተብሏል። እነዚህ ግለሰቦች ና ነጋዴውን ለሚሊሻ ቀለባምቱ አልከፍልም ካላቸው የጽንፈኛው ደጋፊ ናችሁ በማለት ተሰቡ ገንዘብ ሰብስበው ግማሹን ለኪሳቸው ቀሪውን እነሱን ለሚጠብቁና በዘረፋው ለሚተባበሯቸው ሚሊሻዎች ቀለብ አቅራቢ የሆኑ እንደሆኑም ይታወቃል። በተጨማሪም በዚሁ በባታ ቀበሌ የሚኖሩ የአርሶ አደር ልጆችን ወላጆች ከሰጧቸው የጎጆ መውጫ ላይ ቤት አናሰራም በማለት ከአንድ ሰው እስከ መቶ ሀምሳ ሺህ እስከ ሁለት መቶ ሺህ እያስከፈሉ የሚያሰቃዩ የተፈቀደላቸው ወሮ በሎች ናቸው ተብሏል። ሆን ያጋሩ ግለሰቦችም ይህ የህብረተሰባችን ሰቆቃ እንዳይቀጥል ፋኖ የበኩሉን እርምጃ ሊወስድ ይገባል ሲሉ ጥያቄያቸውን አቅርበዋል። በኢትዮጵያ የሚገኙ አገልግሎት ሰጪ አሽከርካሪዎች በነዳጅ እጦት እጅግ በጣም እየተሰቃዩ እንደሚገኙ ሲናገሩ የኢትዮጵያ መንግስት በበኩሉ የሐምሌ ወር የነዳጅ መሸጫ ዋጋ በሰኔ ወር በነበረው እንደሚቀጥል ውሳኔ መስጠቱን በዛሬ ዕለት አሳውቋል። የነዳጅ ድጎማ መነሳቱን ዜና ከተሰማ ወዲህ ውጥረት ነግሶበት የሚገኘው የኢትዮጵያ የነዳጅ ገበያ በከፍተኛ የዲዝል እጥረት ምክንያት በየከተሞቹ ረጃጅም የተሽከርካሪዎች ሰልፍ መስተዋል ከጀመረ ሳምንት ማለፉ ተረጋግጧል። ሁሉም የሀገሪቱ ክልሎች እኩል እየተስተዋለ የሚገኘውን የነዳጅ እጥረት የኢትዮጵያ መንግስት ሲያስተባብል የኢራንና እስራኤል ጦርነት ተቀሰቀሰ ማግስት የዓለም ሚዲያዎች አንዱ የጦርነቱ መዘዝ በአለም አቀፍ ደረጃ የተጋነነ የነዳጅ ዋጋ መናር መሆኑን በስፋት መዘግባቸውን ተከትሎ ኢትዮጵያ የሚገኙ የነዳጅ ማደያዎችም ያልተገባ ትርፍ ለማጋበስ በማሰብ በበርሜሎቻቸው ውስጥ የሚገኘውን ነዳጅ ለገበያ ባለማቅረብ እጥረቱ እንዲፈጠር ሰበብ ሆነው እንደሚገኙ አሳውቋል። በተፈ የተሰራው መንገድ ጦርነቱ ካለመዝለቁና የነዳጅ ዋጋም እንደተሰጋው አለመናሩ የሚታወቅ ነው። ይህንን መሰል የነዳጅ እጥረት ከዚህ በፊት በወሮች መጨረሻ ላይ በሚገኙ ጥቂት ቀናት ውስጥ ይስተዋል የነበረ እንደነበር ያስታወሱት ተቸግረው የሚገኙት አሽከርካሪዎች በዚህ በሰኔ ወር ግን ከወሩ አጋማሽ ጀምሮ የነዳጅ አቅርቦት መቋረጡን ተነግረዋል። ፊት በፊት ወር ሲቀየር የነዳጅ ዋጋ ተመን ማሻሻያ ይኖራል ተብሎ የሚደረገው አቅርቦት የማቋረጡ ተግባር በአሁኑ ሌላ መልክ ይዞ እንደተገኘ አስተያየት ሰጪዎቹ ተናግረዋል። በሁሉም ክልሎች በሚገኙ ዋና ዋናና መለስተኛ ከተሞች ውስጥ ሙሉ በሙሉ ሊባል በሚችል ደረጃ የትራንስፖርት አገልግሎት መስተጓጎሉን የተሰበሰቡ አስተያየቶች ያሳያሉ። በትግራይ ክልል ለአስራ ሁለተኛ ክፍል መልቀቂያ ኮሌጅ መግቢያ ፈተና ለመውሰድ የሚንቀሳቀሱ ተማሪዎችን ማዘዋወር በማይቻልበት ደረጃ ጊዜው አስተዳደሩ መቸገሩን ገልጿል። ሙሉ በሙሉ ጠፍቷል ለተባለው የነዳጅ አቅርቦት መፍትሄ እንዲፈለግ ለፌዴራል መንግስቱ ተጠሪዎች ጥሪ መቅረቡ ሲታወቅ ቀጥሎ የተገኘው መፍትሄና ተፈታኞቹ ተማሪዎች ስለሚገኙበት ሁኔታ የተረጋገጠ ነገር ግን አልተሰማም። ይህ ለሁለት ሳምንታት በመላ ሀገሪቱ ተባብሶ የሚገኘው የነዳጅ እጥረትና እያስከተለ የሚገኘው የነፍስ ወከፍና ሀገራዊ ኢኮኖሚያዊ ጫና ግንዛቤ ውስጥ ገብቶ ከመንግስት መፍትሄ እየተጠበቀ ያለ ቢሆንም እስከ ዛሬዋ ቀን ድረስ ቁርጥ ያለ የመፍትሄ እርምጃ አልተስተዋለም። በአዲስ አበባና በዙሪያ ባለው ሸገር ሲቲ ያሉ ነዳጅ ማደያዎች ላይ በተሰራ ኦዲት በእጃቸው ላይ ከበቂ በላይ ለገበያ ያልቀረበና ያልተቸረቸረ የነዳጅ ምርት እንደሚገኝ ማረጋገጥ እንደተቻለ ከሳምንት በፊት ተጠሪ ሚኒስቴር መስሪያ ቤት ማሳወቁ ግን ይታወሳል። በዚሁ ሰው ሰራሽ እጥረት ላይ ተሳታፊ ናቸው የተባሉ የተወሰኑ የቅርንጫፍ ማደያ ጣቢያዎች መታሸጋቸውና መከሰሳቸውን ተዘግቦ ነበር። በዛሬ ዕለት ደግሞ የተጠበቀ የሚጠበቀው የነዳጅ ዋጋ ጭማሪ እንደማይኖርና የሐምሌ ወር የችርቻሮ ዋጋም በሰኔብ እንደነበረው ይቀጥላል ሲል መንግስት አሳውቋል። ከድጎማ ሙሉ በሙሉ መነሳት ጋር ተያይዞ እንደሚታይ የሚጠበቀው የነዳጅ ችርቻሮ ዋጋ ልዩነት በሐምሌም ወር እንደማይታይ ማረጋገጫ ሲገኝ፣ አሁን ገበያው ላይ አንዣቦ የሚቀጥለው ጉዳይ ግን የድጎማው መነሳትና የሚያስከትለው የዋጋ ለውጥ ሆኖ ለሌላ አንድ ወር እንደሚቀጥል እርግጥ ሆኗል ተብሏል። ከድጎማው ሙሉ በሙሉ መነሳት በኋላ ስለሚኖረው የነዳጅ ገበያ ሁኔታ የጠራ መረጃና ተጠባቂ አቅጣጫ አለመቀመጡና ተገልጋዮችን ስለ መጪው ጊዜ ለማስረዳት የተሄደበት ርቀት የተወሰነ መሆኑ ለውዝግቡና ለሚስተዋለው ውጥረት ዋና ምክንያት መሆኑ ተደጋግሞ ይጠቀሳል። አማራ ፋኖ ብሔራዊ ኃይሎች ምስራቅ አማራ ቀጠና ምኒልክ ዕዝ ዘመቻ ማዕበል በሚል ስያሜ ተፋፍሞበት የሚገኘውን ያገዛዙን የአራዊቱን ሰራዊት የማጥቃት እንቅስቃሴ እየሰበረ በጠላት ላይ ድል እየተቀዳጀ እንደሚገኝ አረጋግጧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስር የሚገኙ ወሳኝ ነፃ ቀጠናዎችን ከአይበገሬዎቹ የዋርካው ምሬ ወዳጆ ልጆች እጅ ለመንጠቅ ቋምጦ የመጣባቸውን ጠላት እያሳፈሩ እንደሚገኙም ተናግረዋል። በትናንትናው ዕለት በላስታ ላሊበላ ቀጠና የሻለቃ መሪውን ጨምሮ ከ210 በላይ የብልጽግና ዙፋን አስጠባቂ ሰራዊት እንደተደመሰሱ መሰማቱ ይታወሳል። ይህ የላስታ ሳምነው ኮር ተቆጣጥሯቸው የሚገኙ አካባቢዎችን አስለቅቃለሁ ብሎ የተንቀሳቀሰው የብርሃኑ ጁላ ጦር ለሁለት ተከታታይ ቀናት በቀጠለው ውጊያ 500 የሚሆኑ አባላቱን ቁስለኛ አድርጎ መበታተኑም ተሰምቷል። በተኮሰው ከባድ መሳሪያ ስምንት ንጹሐንን ህይወት የቀጠፈው መከላከያ ኃይሉ ሌሎችንም ከባድ ቁስለኛ ማድረጉም ተሰምቷል። በዛሬ ደግሞ በላስታና በራያ ቆቦ በኩል ተንጋግቶ የመጣው ጠላት እንደተመከተ መመለሱም ተሰምቷል። በተለይ በራያ ቆቦ ባለው ግንባር በአርበኛ በለጠ ሸጋው የሚመራው የፋኖች ኃይል ሶስት ካምፖችን መምታት እንደቻለ ሲሰማ በተለይም የሰሜን ምስራቅ እዝ ኮሮች በማዕከላዊነት የሚታዘዙባቸውን የሆርማትን፣ የአራዱምንና የጎብዬ ካምፕን ላይ ያደረሰው ጉዳት አይለካም ተብሎለታል። የምስራቅ አማራ ኮር አንድና ሁለት ከሜካናይዝድ ኃይሉ ጋር ተጣምረው ጥቃቱን በድል እንዳገባደዱም ተነግሯል። ይሁ ግንባር በቀጠለው ተጋድሎ ከቆቦ ወደ ወልዲያ የሚያቀናው ጥቁር አስፋልት በእነኚሁ ጀግኖች ቁጥጥር ስር መውደቁ ሲረጋገጥ፣ በዚሁ ጎዳና ላይ ምንም የተሽከርካሪ እንቅስቃሴ ቀኑን በሙሉ እንዳልታየም ተሰምቷል። ጠላት በእነዚህ ግንባሮች የወደቁበትን ማንሳት ባለመቻሉ የምስራቅ አማራ ኮር አባላት ከአካባቢው ማህበረሰብ ጋር ተባብረው አፈር በማልበስ ላይ እንደሚገኙም ተረጋግጧል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ህዝብ ግንኙነት መምሪያ ኃላፊ የሆኑት መሳፍንት መንግስቱ ዛሬ ባስተላለፉት መልእክት ጠላት እየፈራረሰ ፋኖን እየተቀላቀለ እንደሆነ አሳውቀዋል። ከሀገር አፍራሹ ከአብይ አህመድ አሸባሪ ተቋም ከመከላከያ ሁለት እና ከአድማ ብተና አንድ በጠቅላላው ሶስት የጠላት ኃይል በዛሬው ዕለት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድን ተቀላቅሏል ሲሉ መረጃውን አጋርተዋል። በአንደኛ ደረጃ አሰፋ መልካሙ እንዳ ከተማ አድማ ብተና ቪአይፒ ምድብ የነበረ አጫሉ ገና የተባለ፣ ምስራቅ እዝ ላይ ሶስተኛ ሻለቃ ሁለተኛ ሻምበል አንደኛ ጋንታ ጭንባ ከተማ መከላከያ አባል የነበረ ጨራ ታረቀ የተባለ፣ ምስራቅ እዝ ሶስተኛ ሻለቃ ሁለተኛ ሻምበል አንደኛ ጋንታ ጭንባ ከተማ ላይ መከላከያ አባል የነበረ ነት ክፍለ ጦሩን እንደተቀላቀሉ አሳውቀዋል። አድማ ብተናው አሰፋ መልካሙ መልእክት ባስተላለፈበት ወቅት እኔ ምልስ ሰራዊት ነኝ። ከዚህ በፊት የፋኖ ድጋፍ ሰጪና ስልጠና አስተባብሬ ስሰጥ የነበርኩ ነገር ግን ጠላት አድማ ብተና ግቡ ብሎ ጥሪ ሲያደርግ ገብቼ የጠላትን አቋም ተረድቼና መሳሪያዬንና ትጥቄን ይዤ ከነጻነት ታጋዩ ፋኖ ጋር ለመታገል የነበረኝም ምኞት ዛሬ አሳክቼ ሁለት እግር ክላሽ እስከ ትነት ጥቄ በመያዝ ዛሬ ተቀላቅያለሁ ያለ ሲሆን፣ ሁለቱ የመከላከያ ሰራዊት አባላት እኛ ጀመሪያም ቢሆን ተገደንና ከመንገድ ታፍሰን በግዴታ ነበር ወደ ተቋሙ የገባ ነው። ከገባንበት ዕለት አንስቶ እንዴት መክዳት እንዳለብን ነበር ስንመካከር የቆየ ነው። ዛሬ ነገሮች በአማራ ፋኖ በጎጃም አንደኛ ክፍለ ጦር በባህር ዳር ብርጌድ ጊዮን ሻለቃ አመቻችነት ከምስራቅ እዝ ሶስተኛ ሻለቃ ሁለተኛ ሻምበል ከጭንባ ከተማ በመውጣት ባህር ዳር ብርጌድ ጊዮን ሻለቃን ተቀላቅለናል፣ ተደስተናል ብለዋል ተብሏል።